በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢቤ የተባለ መስተጋደል አባቡ ላረፈ የዚህም ቅዱስ የአባቱ ስም አብርሃም የእናቱም ስም ሀሪክ ነው። እነርሱም ከሮሚያ አገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲው ንጉሥ መክስሚያኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበር እና እነርሱም በስደት ብዙ ዘመን ኖሩ። ልጅንም ባጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔርን መልአክ በሕልም ተገለጠላቸውና ፍሬ የመላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስ ቋንቋ ቡላይ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። መቤታችን ቅድስት ድንግል ማርያምም ለሮሚያ አገር ሊቀ ጳጳሳት ለሰለባስትሪዎስ ተገልጣ ወደ አብርሃም ቤት ሄዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሂዶ የክርስትና ጥምቀትን አጠመቀው ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብሎ ስለሰየመው አደነቁ፣ እጹብ እጹብ አሉ። ከዚህም በኋላ ሊቀጳጳሳቱ በጸለየ ጊዜ የቁርባን ኅብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ክቡር ደሙን ቅዱስ ሥጋውን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የአንድ ዓመት ልጅ ሲሆን በባሕሪ በሕልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው፤ በባሕሪ በሕልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው፤ በባሕሪ በሕልውና በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ቀን ዘመንም በኋላ አባትና እናቱ ወህዳር ሰባት ቀን ሞተው ሕፃኑ ብቻውን ቀረ። ሕፃኑም አስር ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ካህዲ መኮንን መጣ። ቅዱስ ቡላም በሰማ ጊዜ ወደ መኮንኑ ሂዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት፣ ስጋውንም እንዲሰነጣጥቁት፣ ቆዳውንም ከአጥንቱ እንዲገፉ እጆቹንና እግሮቹንም በመጋዝ እንዲቆርጡ ጀርባውንም እንዲገርፉ በሾተሎችና በጦሮችን መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት ዳግመኛም በመንገድ ላይ እንዲጎትቱ ታዘዘ። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ሂዶ እርሱንና የረከሱ ጣዖቶቹን ረገመ። መኮንኑም ተቆጥቶ በሚያዝያ ወር አስራ ስምንት ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስንና አስኬማን በመስቀልም ምልክት አለበሰው። እንዲህም አለው ከቅዱስ አንጻር ካን አንድነት ትሆን ዘንድ እግዚአብሔር አዞሃል። ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ያለማቋረጥም በውስጧ እየተጋደለ ኖረ። የጌታችን እና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መከራውን እና ስቅለቱን ባሰበ ጊዜም ከረጅም እንጨት ላይ በመውጣት ራሱን ወደ ታችል ጊዜ ይወረውር ነበር። በአንዲትም ቀን ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን መድኃኒታችን ከሞት አነሳውና እንዲህ አለው፣ ከእንግዲህ ስምህ ቡላ አይሁን አቢብ ይባል እንጂ የብዙዎች አባት ትሆናለህና እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ስጋውን በየጥቂቱ እየቆረጠ ጀርባውንም ሰባት መቶ ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሁድም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ፣ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ አርባ ሁለት ዓመት ኖረ። ዳግመኛም ናላው ፈሶ እስቲ ያልቅ አስራ ሁለት ወር በራሱ ተተክሎ ኖረ። በአንዲትም ቀን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ፣ ከእንጨት ላይ ወጥቶ በላይ ወድቆ ሞተ። ቅድስት ድንግልም መቤታችን ማርያምም ከአእላፍ መላእክት ጋር መታ፣ የእኔና የልጄ ወዳጅ ሰላምታ ይድረሳ፣ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግሥት መቤቴ ሆይ ሰላምታ ይገባሻል። እርሷም በከበሩ እጆቿ ዳሳ ከሞት አስነሳችሁ። እድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብሬ ግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በእጁ ላይ የሆኑ አክሊሎችን የሚያበሩ የሚያበሩ ልብሶችንም ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኘ ዘንድ ወደ እኔና ስምህን ለሚጠራ መታሰቢያህን ለሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኮልህ ወይም ለተራቆተ የሚያለብሰውን ለተራበም የሚያጠግበውን ለተጠማ የሚያጠጣውን የገር ለህንም መጽሐፍ የሚጽፈውን ወይም የሚያነበውንና የሚሰማውን በጸሎትም የሚታመኑትን ሁሉ እስከ አስር ትውልድ ምራቸዋለሁ። ይህንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትንም ምስጋና በሰማሽ ጊዜ ነፍሱ ከስጋው ተለየች ወደ ሰማያዊት ኢየሩሳሌምም ገባች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ አባት አባ አቢብ ጸሎት ይማረን፣ በረከቱም በሀገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ሰላም ለአቢብ ዛስተጋባ አሃተኔ ምግባረ ጻርቃን ዘገዳም ወምግባረ ሰማያት በኮርጓኔ እስከ ቤሎ አምላክ አላኮቴ ማይዘኔ

የመላእክት አምሳል የሆነ አባ ብሎ ያረፈም። የዚህም ቅዱስ የአባቱ ስም አሞኒ የእናቱም ስም ሙሴያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉ ጸንተው የሚኖሩ ድሆችንና መጻተኞችን የሚወዱ፣ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም ነበር። ሙሴያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ተስ ሲተክለውና ወዲያውኑ ለምልሞ አብቦ ሲያፈራ የአብርሃናዊው ሰውም ከዚህ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲላት እርሷም ከፍሬው ወስዳ ስትበላና በአፏ ውስጥም ጣፋጭ ሲሆንላት በልቧም ፍሬ የሆንልኝ የሆነ ስትል ራእይን አየች። ከእንቅልፏን በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለማየቱን ነገራት። እግዚአብሔርንም አብዝተው አመሰገኑት። ትሩፋቱንና ተጋድለውንም በመጨመር በየሁለት ቀን የሚጾሙ ሆኑ። ምግባቸውም እንጀራ እና ጨው ነው። ይህን ቅዱስ እብሎይን በጸነሰችው ጊዜም እናቱ በገርል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ አንድ ሺህ ስግደትን እየሰገደች ብዙ ጸሎቶችንም ትጸልይ ነበር። በቀን ግን አምስት መቶ ስግደትን ትሰግዳለች። ሕፃኑን እስከወለደችው ድረስም ዘጠኝ ወር ያህል እንደዚህ ስትጋደል ኖረች። በወለዱትም ጊዜ እብሎ ብለው ሰየሙት። በጎለመሰም ጊዜ የምንኩስናን ልብስ ሊለብስ ወደደ። ምክንያትም እስቲ ያገኝ እንዲህ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወሰደው። ከላይ ላይ ግብፅን በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገርልም በመጠመድ ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ በጥቅምት ወር ሀያ አምስት ቀን አባ አቢብ አረፈ። ያን ጊዜም አባ አብሎ የሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራትን የሚያስተምራቸው ሆነ። ቅዱስ አቢብን ባረፈበት ቀን መታሰቢያውን ሲያደርጉ ይህ ቅዱስ አባ ብሎይ ወንድሞቹ በአባቢብ ስም ዛሬ ጸሎትን የሚጸልየውን ኃጢአቱን እግዚአብሔር ያስተሰር ይለታል በእረፍት መታሰቢያ ቀን የአባቢብ ፈጣሪ ሆይ ኃጢአቴን ሁሉ ተውልኝ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ፣ ሲል ቃል ኪዳን ሰጥቶታልና አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ሊገንዙት በዚያ ቆመው ሳሉ አባ ብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያንም ጊዜ ያ የሞተ ሰው ተነስቶ ይናገር ዘንድ ጀመረ። አባ ብሎይ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶናልና አላቸው ይህንንም ብሎ ተመልሶ አረፈ መነኮሳቱም አደነቁ ምስጉን እግዚአብሔርንም አመሰገኑት ይህ አባ ብሎይም ብዙ ዘመናት ኖረ ልጆቹ መነኮሳትም ብዙ በዙ ብዙ ገዳማትም ተሰሩለት የኖረበትም ዘመኑ በታላቁ አባ መቃርስ ዘመን ነው የአባ ብሎይንም የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት እርሱን እያዝናና እያረጋጋም መነኮሳት ልጆቹንም እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአስቄትስ ገዳም ሆኖ አባ መቃርስ ሲጽፍ አባ ብሎይ በላይ ላይ ግብፅ ሳለ በመንፈስ ቅዱስ አውቆ በዙሪያ ያሉትን መነኮሳት እንዲህ አላቸው፣ እነሆ ማጽናናትን የተመላች መልእክትን አባ መቃርስ ጻፈልን። ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገቧቸው። ምልክቱንም በመነኮሳት ሁሉ ፊት አነበቡ። በታላቅ ደስታም ደስ አላቸው። ይህም አባ ብሎይ ወደ አባ አሞኒዎስ ሲሄደ ከእርሱ ዘንድም የምትኖረውን ስሟ የዋሄት የተባለችውን የተቀደሰች ሴት ያየ ነው። ክብሬ ግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በአምስተኛው ቀን አረፈ። እኛ ግን የአባ ብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፈን። ለእግዚአብሔር ምስጋና ይሁን፤ እኛንም በቅዱሳን አባቶቻችን ጸሎት ይማረን። በረከታቸውን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር። አሜን። በዝችም ቀን ዳግመኛ አቅፋ እስከሚባል አገር ሰማያት ለሆነ ለቅዱስ ዮልዮስ ቤተ ክርስቲያኑ የከበረችበት ነው። ይህም ቅዱስ ዮልዮስ በአገረ ጠዋ በሰማያትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንጢኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንም ስልጣን ከፍ ከፍ አለ። ከሃዲያን ነገስታት ለገደሏቸው ንጹሐን ሰማዕታት በስማቸው አብያተ ክርስቲያናት ታነጹ። ስለ ቅዱሳን ሰማዕታትም ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ አገራቸው እንዲያደርሳቸው ከአገልጋዮቹም ጋር ገድላቸውን እንዲጽፍ እግዚአብሔር እንዳቆመውና እንደጠበቀው ከዚህም እርሱ ራሱ በሰማያትነት እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉስ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድለው ንጉስ ቆስጠንጢኖስ ቅዱስ ዮልዮስን አመሰገነው። ስለዚህም ለቅዱስ ዮልዮስ የአማረች ቤተ ክርስቲያን በግብፅ አገር ሰርተው ስጋውን በውስጡ አያኖሩ ዘንድ ንጉሱ ወደ ግብፅ አገር ብዙ ገንዘብ ላከ። በዚያንም ጊዜ ንጉሱ እንዳዘዛ አነጹለት የቅዱስ ዮርዮስንም ስጋ አፍልሰው በውስጡ አኖሩት። ሊቀጳጳሳት አባ እለእስክንድሮስም ከኤጲስቆጶሳቱ ጋር አከበራት፣ እንደ ዛሬቱም ቀን በዓል አከበረባት። ከስጋው ታላላቅ የሆኑ ድንቆይ ተአምራትም ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኖር አሜን። ሰላም ለቅዳሴ ቤትከ በጉባኤ ህዝብ ክቡድ ወለታ ምሪካ አዲ ዘውላቄሁ ፍድፉድ አማገትዎ ጸሩ አምሳለማይድ በከመመጠቆ ለቆስጠንጢኖስን ባይድ መንገለ ጥበብ ምጥቀኒ ዮልዮስ ለአብድ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 26 በዚህች ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትን የሚያወጡ ዘንድ ስልጣን ከሰጣቸው ከሰባ ሁለቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማይትነት አረፈ። በዚችም ቀን የጌታችን ወንድም የያዕቆብ የፊሊጶስና፣ የሰማዕት አግናጢዎስ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ